ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። እኔ የምላችሁ ለቢኒና ለቢኒ እህት ግን የሆነ ሰው መረጃ ያቀብላችኋል ይመስለኛል፣ ስለ ሄሉ መጥፎ ነገር ያወሯቸዋል። ምን አለመሰላችሁ፣ ቢኒ ሄሉ ወንድ ልጅ አታከብርም ሲሉ ሰማ ነበር። ነገር ግን መጥቼ ሳይሽ እንደ ጠበኩሽ አይደለሽም ማለ። ይሄ ማለት የሆኑ ሰዎች ስለ ሄሉ መጥፎ ነገር እየነገሯቸው ነው። እህቱ ማንም ሰው ሳይነግራት መታ ሄለንን በዚህ ልክ ልትሰድባትና ልትገለፍጣት አትችልም። ፍራንክ ሆን ኖሮ ሄሉ በጭራሽ አታቅም። ይሄ ፍራንክ ከሆነ ማለት ነው። ብታቁ ኖሮ እንደዚህ አታደርግም ነበር። በቃ ብዙ ነገሮች እሱም ደግሞ ፍራንክ ቢሆን ኖሮ እንደዚህ እህቱ ስትሰድባት ዝም ይላል ብላችሁ ታስባላችሁ? አላቅም ብቻ ግን የሆነ ሰው ብቻ ስለ ሷ መጥፎነት እያወራላቸው ነው ብዬ ነው የማስበው። ሲቀጥል ደግሞ ለወንድ ልጅ ክብር የላትም የሚሉ ያው ሄልን ለወንድ ልጅ ስለማታለቅስ ነው፣ በቃ ስለማታለቅስ ክብር የላትም ብለው ያስባሉ። እሷ ለራሷም ለሰውም ክብር አላት፣ ግን የምታከብረው ሰውን እሷን ሲያከብሯት እንጂ እሷን ሲገለፍጧት ወይ ሲሰድቧት እየሰድቧት ሰው ልታከብር አትችልም ማለት ነው። ሲቀጥል ደግሞ ቡታጅራዎች፣ ትናንት ለቅሶ ለቅሶ እያላችሁ ነበረ ሄሉን ጨመራችኋት፣ እሷ አላለቀሰችም። ሲጀመር ማለት ነው ኮራ ቀብር እና ያለችበት። ከሁሉም ግን ማናለቀሰ ሩት ታልቀሳለች። አዎ እያነፈ እሷም አመት ሙሉ ስታለቀስ ነው የከረመች። በእሷ ስም እንግዲህ ቡታጅራዎች እየተሰደባችሁ ነው። ለማንኛውም ሩታን ቆንጥጧት፣ ቆንጥጧት ሁሌ እያለቀሰች ነው። ለወንድ ሩት ታልቀሳለች። ማርኬ ኦ አይ ማርኬ አይ ማርኬ ኔ ምስኪን፣ እንደዛ ሮማንቲክ አድርጎ የኔ ጣፋጭ የኔ ከረሜላ የኔ ስኳር ጣፋጭ ብሎ ፍቅሩን ገልጾ ተንበርክኮ ቀለበት ሊያስረዳት ሲል አይኔ ለአንተ መሆን ሴት አይደለውም ብላ አንጀቱን ቁርጥ አረገችው። አይቸኮሌት አይቸኮሌት፣ እንዲህ ታደረጊዋለች ብዬ አላሰብኩ። ምን የጧት አሽቃ ብጭ አሽቃ ብጭ፣ ኮንግራጁሌሽን ማርክዬ፣ እችን የመሰለች ቆንጆ ሚስት ስለሰጠህ ብዬ ብዬ፣ በኋላ አንጀቴን ቆረጠችው። ማርክ ግን በጣም ነው ያሳዝነኝ! አይ ወንድሜ አይዞ አይ ድዴ አይቸኮሌት እኔ እንደዚህ አልጠበኩም። የምር መልሷን እኔ እሺ የምትለው ነበር የመሰለኝ፣ እና ማርክ ግን በጣም ነው ያሳዝነኝ። በቃ አንጀቴን ነው የበላኝ። የምር እየፈራ ነው የጠየቃት፣ ግን ምላሹ ደግሞ እንደፈራው ሆነ ማለት። የተንቀጠቀጠ ያስፈራው ያስደነገጠው የእሷ ምላሽ ነበር እንግዲህ ኩርምት ምታድርገዋለች። ያው ልታስብበት ፈልገው ይሆናል ብዬ ነው የማስበው። ሰላም እንዴት ናችሁ? የኔ ማሮች፣ የኔ ውዶች፣ የኔ ፍቅሮች? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እንግዲህ ትናንት እንዳያችሁት ሁሉም ሰዎች እያለቃቀሱ ነው። ቢን እንግዲህ ሄሉ ቤት መጥቶ ነበረ። እንግዲህ ለሄሉና ለህቱ እኔ ፍራንክ አይመስለኝም ይህ ነገር በነገራችን ላይ ምክንያቱም ብዙ ቀን ሄደ፣ ገባችሁ? ዛሬ ካልነገሩም በቃ ፍራንክ አይደለም ሲቀጥል ደግሞ ልጅቷ እንደዚህ ያለችበት ከመሬት ተነስታ አይደለም ሄለን ጥርጣሪዋ እውነት ነው ግን ቢኒ ሳይሆን ስለ ሷ መጥፎነት ያወራት ሌላ ሰው ነው ብዬ ነው የማስበው ቢኒ ስለ ሄሉ መጥፎነት ሊያወራ አይችልም ቢያወራ እንኳን ለህቱ አያወራትም ደግሞ ቢያወራት እንደዚህ ብላ አትመጣም ለህቱ እሱ ቢያወራት ማለት ነው እና ሲመስለኝ ቢኒንም የሞሉት ይመስለኛል። ቢኒን ራሱ የወሩት ይመስለኛል። የእሷ ነገር ሰምተች ነው ምናምን ብሎ ጥሏት ነው የሄደው። ስለዚህ ሄልን ወንድ ልጅ አታከብርም ይሉ ነበር አለ አየችው። ሰው እንደዛ እያላቸው ነው ማለት ነው፣ ለወንድ ክብር የላትም ሰውን አታከብርም። በቃ እሷ ሲጀምር ካልደረሱባት አትደርስም። ሲቀጥል ደግሞ ሰውን አታሽቃብጥም። ከነኳት ደግሞ ልክ ልካቸውን ትነግራቸዋለች። በቃ ሄለን እንደዚህ ናት። የግንባር ስጋት አውቃላችሁ። ሁሉን ነገር በግልጽ የሚናገር ሰው እንደዚህ ነው። ሲቀጥል ደግሞ ወንድ ልጅ አታከብር በሚሏት ስለማታለቅስ ነው እንደ ሩታ እኛኛለች። አትመጣ የኔ ጌታ፣ ያለ አንተ መኖር አልችልም። አይደመቁ አይደመቁ ሙሽክል አደመቁ በእውነት እንደሷ ስለማታለቅስ፣ ያው እንድታለቅ ስላችሁ ፈልጋችሁ ከሆነ ሲያምራችሁ ይቅር፣ ሲያምራችሁ ይቅር። ሄለለ ወንድ ካለቀሰች ሄለለ ወንድ አታለቅስም። ሲቀጥል ደግሞ እሷም እንዳለችው ኮሜንታተሮች የሚሰሩትን ቪዲዮ ሰዎች እያየች ነው። ለምን መሰላችሁ? ምን አለች መሰላችሁ? አስገድደው ነው አብሯት የሆነ እንጂ እሱ ፈልጎ አይደለም አሉ አለች። እውነት ነው ይላሉ፣ በኮመንት ይላሉ ሄለን ደግሞ ኮመንት ታያለች። ቪዲዮው ሲሰራ የሰው ታያለች እና እንግዲህ አስገድደው እንዳልሆነ ትናንት አይታችኋል። ቤቱ ቤቷ ድረስ ሄዶ በቃ እያወራት ነበር፣ እየለመናት ነበር። ስለዚህ ሄደች ተገዱ ይመስላችኋል? ራሱ ፈልጎ ነው፣ ለራሱ ጥቅም ሲል ነው። ምናልባት ለእህቱ ግን ስለ ሄለን ብዙ መጥፎ ነገር ሊያወሯት ይችላሉ። በቃ ያኛውን ፍቅረኛዋን እንዲህ አድርገው ሂደ አሁንም ይህን እንዲህ አድርገው እንዲሰድበው፣ እንዲቀጥረው ያንን ይንትናል፣ ወይስም አምጥተው ሊያሳዩት ይችላሉ። ለእህቱ ማለት ነው። እህቱ ደግሞ ይህን ነገር ስታይ በመጥፎነት ሲነግሯት ቀድሞ እንደዚህና እንደዚህና ብለው ውስጧን ከሞሏት እሷ የሰው ያኛውን ሳይድ ብቻ ስለሰማች ሄሉን ሳይድ ስላላየች በቃ መታ እንደዛ ልትላት ትችላለች። ክብር የለሽም ክብር የለሽም ለምትለው እሷ ራሱና ቢኒ ራሱ ይህን ነገር ሰምቷል፣ እርግጠኛ ነኝ። እንጂ አምልጦት ነው እንጂ የወጣው በቃ ሄለን ለሰው ክብር የላትም የሚባለው ነገር በቃ ለሱም ተነግሮታል። አሁን ነገር ሽቀንጥራን እንጥል፣ ነገ ትሰድባለች፣ አታከብርም፣ ምናምን ብለው ነግረውታል ብዬ ነው የማስበው። ካለ ምንም ነገር እህቱ በታ እንደዛ ሄለንን በዛ ልክ ልትሰድባት ልታዋርዳ በጭራሽ አትችልም፣ አትሞክርም፣ ሲጀመር ማለት ነው ስለዚህ የቢኒ እህት የሆነ ሰው ሞልቷታል። የሆነ ሰው የነገራት ሰው አለ፣ ስለ ሄለን መጥፎነት። እንግዲህ እየተናደዱ አይደል እየተቃጠሉ፣ ከቢኒ ጋር ስትሰራ ብዙ ሰዎች እየተናደዱ ነው። ጨጓራ በሽተኛ ሆነዋል። በቃ ቅጥል እያሉ ነው። ሰው በቃ ሄለን ሞልተዋታል፣ በእህቱ በኩል ሄደው በቃ እሷ ብቻዋን እንድትሆን እንድታለቃቀስ ምናምን በቃ ብዙ ነገር ብለዋል አውርተዋል። ፍራንክ ካልሆነ በቃ እንደዛ ነው። ሄለን ጥርጣሪዋ ትክክል ነው። በቃ እውነትሽ ነው። በቃ ኮራ ማለት አለብሽ። ኔ ቆንጆ እንዴ! ለወንድ ደግሞ ወታ ታለቅስላችሁ እንዴ? ምን ሆናችሁ ነው? እስከ ዛሬ ያለቀሰችውን ከዚህ በኋላ ልታለቅስላችሁ ትፈልጋላችሁ? ሲጀመር ሴት ልጅ ለወንድ ልጅ ወታ አታለቅስም። በቃ ወንድ ብሄድ ወንድ ነው የሚመጣ። ገባቸው አይደለም ወንድ ልጅ ከፈለገሽ አልቅሰሽ ለት ሳይሆን አልቀሶ እግርሽ ስር ወድቆ ነው የሚወስድሽ እንጂ አንቺ አልቅሰሽ ሚዲያ ላይ ወጥተሽ አፈቅር አለው ካላንተ መኖር አልችልም ስትይ አንድየውን ይቆለላል፣ ይከመራል፣ ላይሽ ላይ ይወጣል። ስለዚህ ልክ እንደሄልን ኮራ በሉ ፍቅር የምንደዛውናት ኮራ የምትለውና ክብር የላትም ክብር የላትም የምትሉ ሰዎች ወታ እንድታለቅስላችሁ ከፈልጋችሁ ሲያምራችሁ ይቅርልላችሁ። ፈልጋለሁ ሲቀጥል፣ ምንም ነገር ብትሉት፣ ብትሞሉት፣ ብታወሩት የእሷን ትክክለኛ ማንነት እሱን ነው የሚያውቀው እኮ አለ እኮ ሰው ብሎ ነበር። ነገር ግን ቀርቤ ሳይሽ እንደዛ አይደለሽም በቃ በጣም መልካም ሰው ነች ለእኔ ታስፈልጊኛለሽ እያላት ነው። ሄለን ደግሞ ኮሜንታተሮችም የሚሰሩት ሰዎችም ስለምታይ በቃ እሷ በግድ ያስገደደችሁ የመሰላት ስለዚህ አስገድዶው እንዳልሆነ ደግሞ ትናንት አያችሁ፣ ቤቷ ድረስ ሄዶ ሲለምናት ማለት ነው። ስለዚህ ብዙ ሰዎች እየተናደዳችሁ እሱን ከሷ ለማራቅ ብዙ ነገር የምትናገሩ ሰዎች፣ በተለይ ሴቶች በቃ ፌር አይደለም። ሌሎች ትልልቅ ሰዎችም ጓደኞችም በዙሪያ ያሉ ሰዎችም ስለሱ ያወራሉ። በእርግጥ ቢኒ ሊያገኙት የሚችሉት የእሷ ቅርብ ሰዎች ጓደኞቹ፣ ወይም የቢኒን እህት የሚያውቋት የሁለታቸውም ጓደኛ የሆኑ ናቸው ሰው መጥፎ ነገር ስለ ሰው ባታወሩ ጥሩ ነው ብዬ አስባለሁ። ምክንያቱም ሰው የዘራውን ስለሚያጭድ ለሰው መጥፎ ነገር አውርታችሁ ያ ሰው እንዲወድቅ ብታደርጉት ነገ ደግሞ እናንተን የሚጥላችሁ ሌላ ሰው ይመጣባችኋል። እና ሄሉሻ የኔ ውድ በቃ አትከፊ አትከፊ፣ የኔ ቸኮሌት፣ አንዱ ብሄድ አንዱ ይመጣል እና ቢኒ ደግሞ ሚተዋት ሰው አይደለም። እንደዚህ ስላላችሁት አልተውም፣ ቤቷ ድረስ ይሄዷል። ስልኳን ብትዘጋ ፈልጓት ነው የደገባችሁ። እና አትድከሙ ልላችሁ ፈልጋለሁ። እነሱ አይለያዩም። እህቱም እንግዲህ የሆነ ሰው ስለነገራት ያው አንዱን ሳይድ ስለሰማች ነው፣ በእርግጠኝነት ትረጋጋለች። ከፈለገ ደግሞ ጥረግ ይበል። ምንድን ነው ምን ታካብላላችሁ? እሱ ምን መንግስት መሰላችሁ እንዴ? እሷ ምንም አይመስላትም ሲጀመር ማለት ነው። ቀረችበት? እንጃ አይቀርባትም።